ፅዮን ለዘመናት የተደበቀው ሚስጥር አፈነዳችው። እንግዲህ ጽ ለኤፍዬ ገነት እናቷ እንደሆነች ነገረቻት። ተደፍራ እንደወለደቻት ና ለዛም ደግሞ ይቅርታ እንድታደርግላት እንደምትፈልግ ነገረቻት። ያፌት ደግሞ ናታንን አግኝቶ ማደንዘጃ ወቅቶ የሰው ነፍስ እንዳጠፋ ና ቪዲዮ እንዲቀርጸው አደረገ ያፌት አሁን ናታንን ወንጀል ውስጥ ዘፍቆታል። ባላደረገው ወንጀል ኤፍራታን ለማስፈራራት ና ኤፍራታን ሚስቱን ለማድረግ ብሎ ናታንን በውሸት ወንጀል ዘፍቆት ቪዲዮ ቀርጾታል። በጣም ያሳዝናል። ሰላም፣ ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔጋ ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ ሐረግ ድራማ ክፍል ስልሳን ይዘን መጥተናል። ቪዲዮውን እስከ መጨረሻው ድረስ በመከታተል ቪዲዮውን ላይክ አድርጉት። እንግዲህ በዚህ ክፍል አስደንጋጭ ነገር ነው የተከሰተው። ዛሬ ማለት ናታን በባለፈው ክፍል ታስታውሱ ከሆነ ስራ ተደውሎለት ከሰዎች ጋር ሊነጋገር እየመጣ ነበር። ስልክ እያወራ መንገድ ላይ ያፌት ናታንን እንዲታገትና ማደንዘዣ ዘዛ ተወክቶ እንዲደረግ ያደረገው ታሪ የያፌት ሰራተኛ ናታንን አንገቱ ላይ መርፌ በመውጋት ልክ እንደ እንስሳት እየጎተተ ይወስደዋል። የትን የወሰደው ከያፌት መኪና ድረስ ያፌት መጥቶ እየጠበቀው ነበረ። ከዛም በኋላ ያፌት ናታንን እንደዛ ሆኖ ሲያዩ በጣም ደስተኛ ሆኖ እየሳቀ ነበር። እንዱም ደግሞ ተሸከሙና መኪና ውስጥ አስገቡት። ይህ እንዴት ልብሴን እንዳበላሸው፣ በቃ ይሄ ሁሌ እኔ እንዳበላሸ ነው ማለት ነው አለና፣ መቼም ስራ ልትቀጥር ነው የመጣው እኔ እያለሁኝ መቼም ቢሆን አንተ ስራ ተቀጥረህ ኤፍራታን አግብተህ መኖር አትችልም። እኔ በህይወት እያለሁ እኔ ያፌት እያለሁ አንተ ኤፍራታን አግብተህ ስራ እየሰራ መኖር አትችልም ብሎ ዛተበት። እንደ ዛተውም ደግሞ አደረገው። ቀጥ ብለው ወስደው ባዶ ክፍል አስገብተው ናታንን የሰጡት ማደንዘዣ ልክ እንደ እብድ ወይም ደግሞ እንደ ህጻን ልጅ የሚያደርግ ነበረ። ናታን የሆነ ሰዓት ላይ ይነቃና የሆነ ሰውዬ ፊት ለፊቱ አድርገው ልክ እንደገደለው አድርገው ቪዲዮ ሊቀርጹት ካሜራ አዘጋጅተዋል። ናታን እራሱን ስለማያውቅ ከተኛበት በተነሳ ሰዓት ፊት ለፊቱ ሽጉጥ ስለነበረ እና ያንን ሰው እየተኮር ብሎ ሲያዩ ቆይ ለምንድነው አንተ ትንሽ እየመስለ የምትታየኝ? በዛ ላይ ደግሞ ፂ ማለህ አለው። ሰውየውም ደግሞ አራይ እኮ ትንሽ አደለውም በጣም ትልቅ ነኝ እያለ ሲያናግረው፣ ደግሞስ ለምንድነው እንደተኮር ብለህ የምታየኝ? አለው። ናታንም አይ አንተ ከምትታይ ትንሽ እየሆነ ነው እና እስኪ እንጫወት አለና ፊት ለፊቱ ያስቀመጡለትን ሽጉጥ ልክ እነሱ በሚፈልጉት መሰረት እየሄድላቸው ነው። ናታን ይሄን ጉዱን አላወቅም። ያንን ሽጉጥ ያነሳና ሰውየውም እረተው ይሄን እንዳትተኩሰው እንዳትነካው፣ ይሄ ለልጅ የሚሆን ነገር አይደለም፣ ይሄ መጫወቻ አይደለም፣ እንዳትነካው እያለ ቢነግረውም ናታን ያንን ሽጉጥ አንስቶ ሰውየው ላይ ይተኩስበታል። ሰውየውም ደግሞ ድራማ እየሰሩ ስለሆነ ያው ተነጋግረው ጨርሰው ነው፣ እሱ ሊሞት ሳይሆን ልክ እንደ ሞተ አድርገው ሊያስመስሉ ነው። ከዛም በኋላ ሰውየው የሞተ መስሎ ተዘረረ። ናታንም ደግሞ ራሱን ስለማያውቅ እንዴ ተኝተ ቀረሳ ተነስና እንጫወት እንጂ እያለ ድንገት አሁንም በድጋሜ ራሱን ስቶ ይወድቃል። ከዛም በኋላ ያ ሰውዬም ሞተ የተባለውም ሰውየው ይነሳና ከታሬ ጋር ተያይዘው ሄዱና ታሬም ቪዲዮ የቀረጸውን ፍላሽ ለያፌት ሂዶ ይሰጠዋል። ያፌት በጣም ደስተኛ ነበር፣ ምክንያቱም ያንን ቪዲዮ ያዘ ማለት ኤፍራታን ሳትወድ ወድ በግዷ ያገባታል ማለት ነው። ይህን ቪዲዮ ለፖሊስ እሰጠዋለሁ፣ ይህ ቪዲዮ ፖሊሶች እጅ እንዲገባ ካልፈለሽ አግቢ ብሎ ማስገደድ ስለሚፈልግ ያንን መረጃ የያዘባት ማለት ነው እና ያፌት ያን ቪዲዮ ተመስጦ እያየው ነበር በኮምፒውተር አድርጎ መኪና ውስጥ እና በጣም እየሳቀ ነበር እሰራላለሁ አንተን እንደዚህ አደረግኩ ኤፍራታን ደግሞ ሚስቴ አደርጋታለውኝ እኔ ያፌት ማንነቴን አሳያለው እያለም ነበረ በጣም ያሳዝናል ኤፍራታ እና ያፌት በዚህ ልክ መሰቀት የለባቸውም በፍጹም ኤፍይም ደግሞ ሎሊት ጋር አሁኑኑ ወደ ቤት መምጣት እንዳለባት ትነግራታለች። ለሌሊትም ደግሞ ኤፍራታ ስደውልባት በጣም ደንግጣ ስለነበረ እየተንተባተበች እኔ እኮ አዲስ አበባ ውስጥ አይደለሁም፣ ከአዲስ አበባ ውጭ ነኝ ያለሁት፣ ማለቴ ከከተማ ውጭ ነኝ ያለሁት አለቻት። አትዋሽ፣ እዚሁ ከተማ ውስጥ እንደሆንሽ አውቃለሁ። ስለዚህ ጊዜ ሳታባክኝ በሰላሳ ደቂቃ ውስጥ አሁኑኑ ወደ ቤት እንድትመለሽ ይፈልጋለሁ። እንደዛ ማታደርጊ ከሆነ ግን የአንቺ ህይወት እያልቅለታል ማለት ነው። ታውቂያለሽ አይደለም ን እንደዚህ ያደረግሻት አንቺ እንደሆንሽ አውቃለሁኝ። ከዛም አልፎ ተርፎ ደግሞ በእኔ ላይ የሚያደረግሽው ነገር አለ። ሁለተኛ ደግሞ ብዙ ወንጀሎችሽን አውቃለሁ። ስለዚህ የእኔ ሰዎች ደግሞ እየተከታተሉሽ እንደሆነ አተሺ። በቃ አሁን ደቂቃው እየቆጠረ ነው። አንድም ሰኮንድ ሳታባክኝ ቀጥ ብለሽ ወደ ቤት እንድትመጭ ነው መፈልገው። አለቻት ና ስልኩን ዘጋችባት። ለወዴትም ደግሞ በፍርሃት መጣች። አንቺ ምንድን ነው ከኔ የምትፈልጊው? አለቻት እኔማ ምፈልገው አንቺ ሁሌ እኔን እየፈራሽኝ እንድትኖሪ ነው ምፈልገው። ታውቂያለሽ ለ ይህን እንደዚህ ያረግሻት አንቺ ነሽ። ስለዚህ ይሄን ደግሞ ን ያውቃለሁ አስበሸዋል። አሁን ጽ ማስታወስ ብትችል የምታደርግሽን አንቺ ታውቂያለሽ። ከቤት ታስወጣሻለች። ሲቀጥል ደግሞ ጽ እንዳታስታውስ ጸልይ፣ ላንቺ ይሻልሻል አለቻት ሉሊት ምቆይ፣ አንቺ ምንድነኝ፣ ፅዮን እንድታስታውስ አትፈልጊም እንዴ አለቻት። አይ እኔ ከምነግርሽ በላይ ፅዮን እንድታስታውስ በጣም ነው የምፈልገው። ነገር ግን አስበሽዋል ፅዮን አስታወሰይ ማለት አንቺ እስር ቤት ነው ምገቢው። ብዙ ወንጀሎች አሉብሽ። ስለዚህ አሁን ቀጥ ብለሽ አዳምጭኝ። እኔ አሁን ካንቺ ምፈልገው አይንና ጆሮ እንድትሆኝ ነው ምፈልገው። ቀጥ ብለሽ ሄጅና እዛ ጭፈራ ቤት የምታሰሯቸውን ሴቶች አግታችሁ ያስቀመጣችኋቸውን ሴቶች እያንዳንዱን እንቅስቃሴያቸውን በቪዲዮ እየቀረሽ መረጃ እንዲሰጭኝ ይፈልጋለሁ እንደዛ ካላረሽ ግን ህይወትሽ አደጋ ላይ ነው ትላታለች ሎሌትም ቆይዝ ቤት ያላችሁ ሰዎች ያማችኋል እንዴ ደግሞ ሳንፈልግ በግዳችን ሰው ቤት እንደፈልጋችሁ እየኖራችሁ ደግሞ በሰው ቤት ማዘዝ ትፈልጋላችሁ እንዲያ አለቻት አሁን ብዙ ነገር አትቀዋጥሪ ይሄን ነገር ምታስቢ ከሆነ ደግሞ የጽዮን አጎት ላይ ከጽዮን አጎት ጋር ምን እንደምታደርግ አውቃለሁ። አጎቴንም ደግሞ ሀገር መግባት የማይችለው ባንቺ ምክንያት እንደሆነ አውቃለሁ። ውጭ ሀገር የሚኖረው ባንቺ ምክንያት እንደሆነ አውቃለሁ። ፍች እንኳን ቢጠይቅሽ እምቢ አልፈታም ብለሽም እንዳልሻው አውቃለሁ። ደግሞ ሁለት ማንነትም እንዳለሽ አውቃለሁ። በሁለት ስምም እንደምትኖር አውቃለሁ። ይሄን ሁሉ ነገር አውቃለሁ። አስበሽዋል? ይሄን ነገር ሁሉ ለፖሊስ እጅ ብናገርብሽ ምን እንደሚፈጠር ቴሌና ሎሊትን ታስደነብራታለች ሎሊት በጣም ደነገጠች ቆይህን ደግሞ ከየት ነው የሰማሽው ከዛች ከማትረባ ገነት ነው አይደለ አለቻት አይ አይ አትሳሳቺ እሷን እዚህ ነገር ውስጥ አታስገቢያት አለቻት እኔ ራሴ በራሴ መንገድ ሁሉን ነገር ስላንች አውቃለሁ ስለዚህ የምልሽን ነገር ብቻ እሺ ብለሽ ማድረግ ነው የሚጠበቅብሽ አለቻት ሎሊትም እሺ እኔ ቢነቁብኝስ ምንድን ነው የማደርገው? አለቻት ሎሊትም በጣም ፈርታ ነበር። ኤፉዬ እኔ ስለዛ አይመለከተኝም፣ ባይሆን ሊታይ የማይችል ትንሽ የካሜራ ሰጥሻለውኝ በእሷ እየቀረሽ ታመጭልኛለሽ አለቻት። ባትፈልግም ግዴታ ስለሆነባት ሎሊት ተስማማች። አሁን ላይ ኤፉዬ ስለ ናታን እየተጨናነቀች ነው። የት እንደሄደ እንኳን አላወቀችም። እቤት ስታፈላልገው ገነት ስራ እኮ ልቀጠር ነው ስራ አግኝቻለሁ እና ሰዎች ጋር መነጋገር ማውራት አለብኝ ብሎ ነበር የወጣው ብላ ስለነገረቻት እዛ ሄዶ ስለቆየ ምን ገጥሞት ነው ብላ እየተጨናነቀች ነበረ። ስልክ ስደውለትም አይሰራም። በስተ መጨረሻውም ናታን እዛ ብቻውን እየተጨናነቀ ነበር። ቆይ ከራሱን ከሳተበት ተነስቶ ቆይኔ ዝም ምንድን ነው ምሰራው ምን እያደረግኩኝ ነው? ማነው እዚህ ያመጣኝ? እዚህ ባዶ ክፍል ውስጥ ማነው ያመጣኝ? እያለ ከተኛበት ሲነሳ ብቻውን ባዶ ክፍል ውስጥ ስላገኘው በጣም ደንግጠዋል። ቆይ ሌቦች ሆኑ እንዴ? ደግሞ ምንም የወሰዱቤ ነገር የለም፣ ምንም አካል የጎደለ ነገር የለም። እሺ ለምንድን ነው እዚህ የመጣሁት? ደግሞስ ማነው እዚህ ያመጣኝ? እያለ ራሱን በጥያቄ አፋጥጣል። ነገር ግን መልስ አላገኝም። ያልገባው ነገር ቢኖር ያፌት እንደሆነ እንደዚህ ያደረገው አላወቀም። ከዛም በኋላ እንደዛው እየተጨናነቀ ነበረ። ኤፍራታ የደወለችለት ስልኩ ሲጠራ በጣም ተደሰተች። የእኔ የኔናታን በሰላም ነው? ምን ሆነ ነው እንደዚህ የጠፋው? አስጨነከኝ እኮ ደግሞ ሄድክበትን እንኳን አትናገርም እንዳለችው፣ የእኔ ጨረቃ እኔ በጣም ደህና ነኝ። ነገር ግን አሁን ላይ ራሴን ስቸን ያገኘሁት የሆነ ክፍል ከራሴን ክሳት ኩበት ስነሳ ራሴን አንድ ባዶ ክፍል ነው ያገኘሁት እዚህ ክፍል ውስጥ ምን እንደ ተፈጠረ አላውቅም። ነገር ግን ትንሽ ጥሩ ስሜት አይሰማኝም። ደግሞ እኮ ምንም የተወሰደብኝ ነገር የለም አልታሰርኩም፣ በሩም ክፍት ነው። ነገር ግን ብቻዬን ባዶ ክፍል ውስጥ ነው ያገኘሁት አለና ነገራት። ኤፉየን በጣም ደነገጠች። እንዴት ምን ተፈጥሮ ነው እያለ ስጠይቀው፣ በቃ ልምጣና እናወራለን አላት። ከዛም በኋላ ናታንም መንገድ ላይ እየመጣ ቆይ ምንድነ የተፈጠረው ማኑ እዚህ ደግሞ ሲያለ ስራ የቀጠረ ሰውዬ የት ሂዶ ነው የት ይሆን ያለው እያለ ራሱን በጥያቄ ያፋጥጣል። ይሄንን ሲያደርግ ታሪ እየተከታተለው ነበረ። ለያፌት ደውሎ ናታን ራሱን ከሳተበት ነቅቶ ወደ ቤት እየተመለሰ እንደሆነ እና እንዱም ደግሞ ራሱን በጥያቄ እያፋጠጠ እንደሆነ ለያፌት ይነግረዋል። ያፌትም ደግሞ በጣም ደስ ብሎታል የተፈጠረው ነገርና በናታን ላይ የያዘበት መረጃ በጣም አስደስቶታል። ምክንያቱም ነገ ኤፍራታ ሊያገባት ስለወሰነ በዛ እጇን ጠምዝዞ ማግባት ስለሚፈልግ። ከዛም በኋላ ናታንም ወደ ቤት መጣና ሲመጣ ኤፍራታና ሩጠው ተጠመጠሙበት። ገነትም ኧረ ተረጋጉ ሊገሉት ነው እንዳለቻቸው እና ናታንም የተፈጠረውን ነገር ሁሉ ነገራቸው ይህን ሲሰሙ ጼና ኤፍዬ በጣም ደንግጠው አንገቱን ሲያወት ነበረ መርዚሆን እንደ የሰጡት በቃ ሆስፒታል መሄድ አለብህ እያሉ ሲሉትም፣ ናታን ግን ፈቃደኛ አልነበረም። አሁን እኔ እሱ አይደለም ያሳስበኝ አሁን ላይ እኔ ደህና ነኝ። ነገር ግን ለምን ስዛ ክፍል ወሰዱኝ? ለምን ስለቀቁኝ? ደግሞ ሲሄን ያደረጉት እነማን ናቸው? እያለ በጣም ጥያቄ ራሱን እየጠየቀ ነበር። ነገር ግን መልስ የሌለው ጥያቄ ሆኖበታል። ከዛ በኋላ ናታንም በቃ አሁን እኔ ማረፍ እፈልጋለሁ ደና ደሮ ብሏቸው ሄደ። ሄዶም እዛው ሲቀመጥ ገነት እስኪ ምናልባች መርዝ እንኳን ከሆነ የሰጡት ያረክ ስላሉ ብላ ወተት ሰጥተው ከገኒ ጋር እያወሩ ያፌት መጣና ልታናግረው ትፈልጋለች። ከዚም ቁጭ በያላት አይ እኔ እሱ ጋር አልቀመጥም ይሄ ባለትዳር አልጋ ነው። ስለዚህ እኔ ደግሞ ባለትዳር አልጋ ላይ አልቀመጥም ብላ እታች ሁና እያወራችሁ ባለችበት ሰዓት በዛው እንቀልፍ ይወስዳቸው እና ይተኛሉ። ገነትም ደግሞ ጠዋት መታ ስታያቸው ውሽ የኔ ልጆች በጣም እኮ ነው የምታምሩት። ለምንድን ነው ሰው ሁሉ በእናንተ እንደዚህ የሚናደዱት? ለምንድን ነው መሰናክል የሚሆንባችሁ? ለምንድን ነው ነጻነታችን የማይሰጧችሁ? በጣም እኮ ነው የምታምሩት እያለች እያወራች ናታንን ያያታል። እንዴ ገነት መጣሽ? እንዴ ደህና ደርሽ? አላት እዚ እኮ ከፉዬ ጋር እያወራን እንቅልፍ የያዘን እሷም፣ አባወራ አልጋ ላይ አልተኛም ብላ እምቢ ብላ በዛው በወሬው በወሬ እንቅልፍ የያዛት። እኔ እኮ ባለትዳር መሆኔ ራሱ እኮ ረስቼዋለሁኝ። ባለትዳር ነህ ብለው ሲነግሩኝ ነው የማስታውሰው አላት። ከዛም በኋላ ኤፍራታም ተነሳችና በአንተ ምክንያት ነው እንደፈራሁት ሰው አልጋ ላይ የተኛሁኝ እያለች ጭቅጭቋን ትጀምራለች ከናታን ጋር ናታንም አይሻት ገኒ ምን እንደምትል እያለ ገነትን ለእኔ ነው የምታግዘው ለእኔ ነው የምታግዘው እያሉ ሲነዘንዘዋት እኔ በእናንተ መሃል አያገባኝም ብላ ስትላቸው ኤፍዬ ቀላ። እንደውም ሁለታችሁን ማናገር አልፈልግም አለችና ትታቸው ወጣች። ከዛም በኋላ ጺም መጣችና ምንነች ነው ስትላት አይሻ አይደለም ወንድምሽ አልፈልግሽም አለኝ አለቻት። ጺም ደግሞ ይሄ ጉዳዩ አይደለም ወንድሜ እንደዛ አያደርግም እየቀለደሽ ይሆናል አለችና ግን ኤፍራታ አንድ ጥያቄ ልጠይቀሽ፣ ለምንድን ነው ገነት እናትሽ እንደሆነች ስታወሪ ሰምችሽ አላውቅም? አለቻት። ኤፉዬም ደግሞ ጽ ተሳስተሻል፣ ገኒ ኮ እናት አይደለችም፣ ልክ እንደ እናት ያት አለው እንጂ እናት ኮ አይደለችም፣ አለቻት። ጽም ደግሞ እናትሽ ናት ባክሽ፣ ማለቅ መሰለሽ እንዲ አለቻት። አረ ተሳስተሻል፣ አለቻት። ነዊት ደግሞ እናትሽ ሰራተኛ ስለሆነች አፍረሽባት ነው፣ አለቻት። አይ አፍሬ ባት አይደለም ግን እኮ እናት አይደለችም፣ አለቻት ረባክሽ ተይ እንጂ ግን እኮ በልጅነቷ ተደፍራ ነው የወለደችሽ፣ አውቅ አይደለም። በዛ ላይ ደግሞ እነ ቤዛ በር ላይ እኮ የጣለችሽ ከባድ ሁኔታ ላይ ስለነበረች ነው። ከዛም ደግሞ በሰራችው ነገር ተጸጽታ፣ አንችን ለማሳደግ ከአንች ጎን ለመሆን ብላ እዛው ቤት ተመልሳ መታ በሰራተኝነቱና እየሰራች ነው። ከዚህ በላይ ቆምን ታደርግልሽ? ለምን ይቅርታ ታደርግላትም? አለቻት ለዘመናት የተደበቀው ምሥጢር ፅ አፈነዳቸው። ያነዳችው ኤፍዬ አሁን ገነት እናቷ እንደሆነች አወቀች በጣም ደንግጣ ነበረ። እስኪ ቤተሰብ ምን ይመስላችኋል? በቀጣይ ክፍል እውነት ኤፉዬ ገኔን የምትቀበላት ይመስላችኋል ወይስ ደግሞ ጥላቻው የሚፈጠርባት ይመስላችኋል ነው ወይስ ደግሞ እስከ ዛሬ ለምን ደበቅሽኝ ቤተሰብ የለኝም እናት የለኝም እያልኩኝ ባዘንኩባቸው ባለቀስኩባቸው ጊዜ ሳለቅስ ቅስ የሚያልሽ ለምንድን ነው ብላ የምትከፋ እና የምታዝን ልቧ የሚሰበር ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ እዚህ ላይ ጨረስን ሐረግ ድራማ ክፍል ስልሳ በዚህ ና ያለቀው። በቀጣይ ክፍል ደግሞ መልካም ነገር እንደሚሆን ተስፋ እናደርጋለን። ውድና የተከበራችሁ ቤተሰቦች ለቻናሊ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትርሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይዘቴ ይበልኝ። መልካም ጊዜ ከቪዲዮ ጋር